ሀጣት ስርኤት ማለት ነው። ሰዓታችሁ ነው። በብልኩዳን ክዳን እንደዚህ ሀጣታችሁ እንዲሰረይላችሁ በእግ እሱን የሌለው ፋኖስ ይዞ ይመጣል። ከዛ ደግሞ በደም ነው ስርኤት የሚሆነው ማለት ነው። በብልኩዳን እንግዲህ ለእስራኤላውያን የተሰጠው ህግ ነው። ይሄ የተጻፈ ነው ማለት ነው። ስለዚህ ምንድነው ማለት እያልኳል ለአዛቡ ለአዛቡ ያለው በዛ ታይም አብድ ከሆኑ ወስ ደግሞ አዛቡ ሆኖ እምነትን ከተቀበሉ መዳን የሚቻሉ ለነሱ ስርየቱን ማግኘት የሚቻሉ። ነገር ግን እንደ ችሩነቱ ከአዛብ ከነሱም አልፎ ችር ስለሆነ መሃሪ ስለሆነ ከነሱም አልፎ ሊመራችሁም ንሳ የሚገቡትን የእግዚአብሔርን ቃል ነቢያቶችን ሲልክላችሁ የሚሰሙትን ያንን ነቢያቶችን ሲናገር በእግዚአብሔር ስላመኑ ብቻ ይቅርላቸዋል፣ ያንን ቃል ስለተቀበሉ ማለት ነው። በእግዚአብሔር ባያምኑ ኖሮ ያንን የተላከላችሁን ነቢይን ባይቀበሉ ባይሰሙ ንሳ ኬት ያገኛለሁ? እግዚአብሔርን አመኑ ማለት ነው። አንድ እግዚአብሔር ያላከውን ነቢይ ስለተቀበሉ ነው። የሄዳኑ ምሕረት ማለት ምን ማለት ነው? እሺ፣ በደሴ ሳይሆን እኮ አንዳንድ ጊዜ ምሕረት ማለት ምን ማለት ነው? ምሕረት ማለት እኮ መተው ማለት እኮ ነው። ምን ሌላው ትርጉም አለው? መተው። አንተ ያንድን ሰው ለመማር የሆነ ነገር ከጠየቅከው ማርከው ይባላል ወይስ አስከፈልከው ነው የሚባለው? ለምሳሌ እኔ መኪናችን ተጋጨ፣ እኔናንተ ከዛ በኋላ በቃ ምር ያለው ምናምን አልኩ። የመጠገኛ የተጋጨበትን ምናምን ጋራጅ አስገብቼ ካስተንገፍኩኝ ምናምን በኋላ ነው ምር ያለው መተለኝ፣ ወይስ ደግሞ ሳላስተገነለ ሳላሰራለ ጋራጅ ሳላስገባለህ ነው ማርኮ መተለኝ? አሁን አንተ እንደወሰድኩ ነው በዚህኛው ማለት ነው። አንተ እንደተረገምኩ ነው መኪናህን ካሰራውልህ፣ መኪናን ካሰራውልህ ምረት አደረክልኝ አይባልም። ስፖንዳ ምናምን አሰርቼ መብራትን ላይትህ ምናምን አስሰርቼ ከዛ በኋላ ይቅርብ እያሃለ አትለኝ ማለ አሰራውልህ መጣ። ግን ሳላሰራልህ ሳልከፍልህ፣ ገንዘብን ሳልከፍልህ ሳላሰራልህ ይቅርብ እያሃሉ ልትለኝ ትችላለ። ይቅርታ ክፍያን አይፈልግም ይቅር ምህረት ክርስትና ላይ ፍቅርም ሆነ ምህረት የለም። በዴሳይ እግዚአብሔር ለኃጢአታችን ይወደ ለኃጢአታችን ለወረስ ነው። እርግማናችን አስከፍሎናል። ማንንም ያስከፍላል። ኢየሱስን አሰቅሎ ነው ልጁን አሰቅሎ አስከፍሎናል። የተገደለውን ኢየሱስ እየተገደለውን ኢየሱስ ካላመናችሁና ካልተቀበላችሁ አልምራችሁም ነው ያለው። አስገድሏል። ደም የኛ እምነቱ ነው፣ የኛ እምነቱ ነው። እንደመጽሐፍም እንደምሎ ይሄ ጣዖት አምልኮ ነው። በነገራችን እንደዛውም በሙሉ ጣዖት በጣም ጥሩ። እንዴት ብለ ከጠየ እነ ባአል እነ ሞላክ ብሎ ኪዳን ላይ ያሉ ጣዖት አምላኪን ጣዖቶች በሙሉ የንጹሃን እንደሚቀርብላቸው ነበር። የህፃናት ይሁን ባይዘባይ እነዚህ አማንት ልጨርሰው ልጨርሰው እነዚህ ሞላክ የሚባለው ለምሳሌ ሞላክ የወንድ ህጻናቶችን ልጅ ደም ይታረድለት ነበር፣ ይቃጠልለት ነበር። ይታረዱና ምን ያደርጓቸዋል? ወደ እሳት ይጨምሯቸው ነበር። እንደዛ ሲያደርጉለት ኃጢአታቸውን ይመርላቸው ነበረ፣ እንትን ይላቸው ነበር። ከነሱ አይገልም ነበር፣ ምን አያሰቃያቸውም ነበር። በተመሳሳዩም እግዚአብሔር የኢየሱስን ደም የወንድ ልጅ የንጹህን ወንድ ልጅን ደም አፈሰሰ። ለምን እኛን ይቀርድ ይለን ላይጠይቀን፣ ማለት ነው ይሄ ጣዖት አምልኮ መመሳሰል ነው። አሁን ምን መሰለኝ ባይዘው፣ እነዚህ ቶንካዎች ውስጥ ደግሞ ለአማልክት አማልክትን የሚያመልኩት የሚሰውለት እነዚህ ሰዎች ሁሉ ከመጽሐፍ ቅዱስ ኮርጆ እኮ ነው። አሁን ከኮምፒውተር ላይ ስናይ ያንዳንዱ ነገር ከእግዚአብሔር ኮረጆ ለምን መሰለህ፣ የመጀመሪያው ማለት ነው አቤል እና ቃይል ነው። ለእግዚአብሔር መስዋዕትን ለምሳሌ አቤል የተሻለውን ከበጎች ማለት ነው። አይደለም ከእግዚአብሔር ኮረጁ የምትለው የሰው መስዋዕትን ያቀርብ ነበር እንዴ እግዚአብሔር? ስለዚህ በመንፈሳዊ ዓለም ውስጥ ደም ሲፈስ ነፍስ ስለሚጠፋ በዚህ ውስጥ በጣም ትልቅ የሆነ የሆኑ ነገር አለ። በመንፈሳዊ ዓለም ትልቅ ቦታ አለው እነዚህ ነገሮች ማለት ነው። ስለዚህ ጌታ ይቅረስልበት የሰው ደምን አይፈልግም እግዚአብሔር መጽሐፍ ቅዱስ ላይ፣ ብሉይ ኪዳን ላይ ይናገራል። ይፈልጋል አላልኩም። ምንም አንድ አይደለም ማታደ ይሁን አንድ አይደለም። ብሉይ ኪዳን ላይ እነዚህ ሞላክ የተባሉት ጣዖቶች፣ በዓል ሞላክ የተባሉት ጣዖቶች የሰው ደም ነበር የሚፈልጉት የሕፃናት የሕፃናት የወንድ ልጅ ማለት ነው። የወንድ ልጅ የሆነበት ያው በአምሳያው ምናምን የሚባለው ነገር ብዙ ነገር ይባላል። አንዱ ሁለት፣ ደግሞ ሕፃናት የተባለበት ምክንያት ኃጢአት ስለሌለባቸው፣ ንጹህ ስለሆኑ፣ ኃጢአት ስለሌለባቸው የሕፃናት ወንድ ልጆችን ደም ይፈልጉ ነበር። ያቃጥሏቸውም ነበር እሳት ውስጥ እየከተቱ። እግዚአብሔር ይህንን ነገር ይጠላ ነበረ። ኮረጀ የሚባለው ነገር አይደለም። የሰው መስዋዕት ይጠላ ነበር እግዚአብሔር አዲስ ኪዳን ላይ ግን የሰው መስዋዕት ነው ያመጣችሁት፣ ከማተ ኮርጆ ከእነዚህ ከጣውታ መላኪያን ኮርጃችሁ። ንጹህ ምትሉት ኢየሱስ ንጹህ ከኃጢአት የነጻ ነው የምትሉት ከዛ የተኮረጀ ነው። እኛ እኛ ለኔ ኮረጅ ነው። እንድ በደንብ ነው። ብሉይ ኪዳን የሰው መስዋዕት የለም። አዲስ ኪዳን ላይ የሰው መስዋዕት አይ፣ እናንተ ያመጣችሁት ነው። ደስተኛና መጽሐፋችን እንደሚለው ኮ ሞት ወደዚህች ዓለም የገባ በአንድ ሰው በኩል ነው የአንድ ሰው ደግሞ አዳም ነው። ከዛ ደግሞ ኢየሱስ ክርስቶስ ደግሞ ከአዳም በፊት ወደዚህ ዓለም ኃጢአት የገባው በሰይጣን ነው። ሰይጣን ከአዳም በፊት ኃጢአትን አድርጓል እዚህ ዓለም ላይ አሁንም ተሳስተሃል። በየቦታው አልተሳሳትኩም። ኃጢአት ወደ ዓለም የገባው በለሶው ነው ለሶው ነው አልኩት። ለሰው ወደዚህች ዓለም ሞት የገባ በአዳም በኩል ነው። ሞት ሁሉ ለሰው ሁሉ የደረሰው በአዳም ምክንያት ነው። በአዳም በአዳም በኩል አይደለም። መጀመሪያ የተሳሳተችው ሄዋን ናት እኮ። አይደለም ሄዋንም ሰው ናት አይደለ? አዳም ናት ማለት ከአዳም የተገኘች ናት። እሷም እሺ ችግር የለውም እሱም በቃ ችግር የለውም። ለአጠጋጋል አይደለም፣ አይደለም አዳም ነው አይደለ ሄዋን በኩል ነው። እኔ እኮ ለምን ለምን ማለት ነው መሰለኝ ለምን እንደሆነ ማለት መጽሐፍ ቅዱስ በሴት በኩል ኃጢአት በሴት በኩል መጣ ይላል። ምን አስተካከለ? ምን ነው ኃጢአት ወደዚህ ዓለም የገባው የመጀመሪያ የተሳሳተችው ሴት ናት ይላል። ስለዚህ አስተካከለ። ማን ነው እንደዛ ያለው? ጳውሎስ ነው። ጳውሎሲ እንደዛ አላለን? ሴት ልጅ ነው መጀመሪያው ይላል። አይደለም፣ ኃጢአት የገባው በሶ ሔዋን በኩል ነው ይላል። አይደለም እንደዛ ሳይሆን ስህተትን መጀመሪያ መጽሐፍ ላይ የዋ ላል ሮሜ ላይ ሮሜ ላይ ኃጢአት በአዳም በኩል በአንዱ አዳም በኩል ሞት ለሁሉ እንደደረሰ ይናገራል። ቦታን ከፈለክ ሰጣለው ጥቅሱን። ሞት ሁሉ ለሰው ሁሉ ሞት በአዳም በኩል በአንዱ መሳሳት፣ በአንዱ ኃጢአት ምክንያት ሞት ለሰው ሁሉ እንደደረሰ ለአንተም ማለት ነው። አንተም አንተ የምትሞትበት ምክንያት አንተ ባደረኮ አንተ ባጠፋ አይደለም። አንተ በሰራ ሀጣት አይደለም። አዳም በሰራ ሀጣት ምክንያት ውጠት ነው። አንተም ያዳም ሀጣት ውጠት ነህ። በሰራ ስለ ሰራ ስለ ተሳሳት ምናምን አይደለም። ምን ማለት ነው? ሀጢያት ማለት ግን ሀጢያት ማለት አሁን ስለ ሀጣ ስለ ውርስ በውርስ የመጣው በውርስ የመጣው ሀጣት ነው። ያው ሀጢያት ማለት ህግን መተላለፍ ነው፣ አይደለ እኮ አሁን እኮ አልኩ ነህ አንድ ኃጢአት ሞት ሁሉ ለሰው ሁሉ የደረሰው አንዱ መሳሳት በአንዱ አዳም ምክንያት ነው። ያ ደግሞ የኃጢአቱ ውጤት ለአንተም ደርሷል ለእኔም ደርሷል። ለምን ይሞት ሰጠ ነው? ለምን ደረሰ? ለምን ደረሰ? ታይ ጉን ስለተላለፈ ስለተሳሳተ ኃጢአት ስለሰራው ማለት እሱ ላይ የተሳሳተውን ምን አረኩኝ? አንተ ምንም ባላጠፋበት አይደለህ ወይ ወይ የሞት ካለው አይደለም። ነው አይደለም፣ እንደዛ አይደለም ያለ እና ለዚህ እኮ ነው ኃጢአት በውርስ እንዳለው ህይወትም ደግሞ በአንዱ በኢየሱስ ክርስቶስ በማመን ብቻ ሰው ሁሉ ምድ ነው፣ በኢየሱስ በማመን ማለት ነው። ባንዱ እኔ ባላጠፋሁት ተቀጣሁ፣ አይደለም? ይኸውልህ፣ እኔ ባላጠፋሁት ተቀጣሁ፣ እኔ ባልሞትኩትም ደሞ ተማርኩ። አይደለም እ በማይመለከተኝ ተቀጠው በማይመለከተኝም ተማርኩኝ፣ አይደለም? አዎ ደንኪ የምትቀበል ሆነ ይመለከታል የምትቀበልክ ከመጀመረው አዳም ጋራት ተካፋይት አዳም የእሱ ዘር ነው። ያዳም ዘር ነው። የሰው ልጅ በሙሉ አዳም ዘር፣ ከእኔም ጭምር፣ ካንተም ጭምር። የሰው ልጅ በሙሉ የተባለ በሙሉ ከአንዱ አዳም ዘር ነው። አይደለም ብለኝና ብለህ ተከራከረኛ። ካልሆነ አይደለም ያለ የሰው ልጅ ከአዳም ነው የመጣው። እሱ ምንም ጥያቄ የለውም። በቃ ከመለስክልኝ፣ በቃ ከአዳም ነው የመጣው ካልክ፣ አንተም የአዳም ዘር ነህ።